ቴሌግራም ላይ ነው እንደዚህ። ኦኬ። ሰላም ሐቢባዬ እንዴት ነሽ? እኔ አሼ ይባላለው አካል ጉዳተኛ ነኝ። ሐቢባዬ በጣም እንደሚከብድ አውቃለሁ። ከአራት ዓመት በፊት ታላቅ እህቴን በአሰቃቂ ሁኔታ እኔ እያየው ደፈራት። እናቴ ይሄን አታውቅም። እህቴም እንዳትናገር እንዳትናገር አምባገነን አምባገነን ሆኖ ሆነ አምባገነን ሆነ አቶ እኔ አቶ እኔ ደግሞ አንድ የማላቀው አንድ የማውቀው ፖሊስ አለቃ ነበር የፖሊስ አለቃ ነበረ። ነግሬው ነበር ጭራሽ ጓደኛሞች ሆነው ተገኙ። ለእናቴም ስነግራት ደግሞ መንፈስ ነው አለችኝ፣ መንፈስ ነው ብለኝ ዝም አለች እና እህቴ አሁንም በተደጋጋሚ እህቴን አብሯት ይተኛል ሀቢባዬ። እኔ 18 ዓመቴ ነው። መሄድ ወይም መንቀሳቀስ አልችልም። አይምሮዬ ጤነኛ ነው። እናቴ ግን አሁንም ህመምተኛ ነህ እያለች አትቀበለኝም። እህቴም ማልቀስ እንጂ መፍትሄ የለም። እኔ ግን አሞኛል። እባካችሁ ምከር። ሀቢባይ እባክሽ አግዥኝ። እያየሁሽ ነው፣ እዚህ ጋር ማለት ነው። እና እባክሽ እኔ ጤነኛ እንደሆንኩኝ እናቴ ትረዳልኝ አይምሮ ጤነኛ እንደሆነ እናቴ ተረጋለኝ ነው። ከዛ ይሄንን አንብቤው፣ ቅድም ማን ነው እህትክን ከን እየደፈራት ያለው የእንጀራ አባት ነው፣ ጎረቤት ነው፣ ማን ነው ብዬ ጠይቄ ነበር። እዚህ ላይቭ ላይ ስጠይቅ እሱ እዚህ ጋር ጽፎልኛል። ለኔ አባቴ ነው፣ ለእህቴ የእንጀራ አባት ነው። ለእህቱ የእንጀራ አባት ነው፣ ለሱ ግን አባቱ ነው፣ ወላጅ አባቱ ነው እና እህቱን ሲደፍር ባይኖ አይቷል። እሱ ግን ለእናቱ ሲናገር እናቱ መንፈስ ነው ትለኝ፣ አለችው መንፈስ አለብህ። አካል ጉዳተኛ ነው መንቀሳቀስ አይችልም፣ ይናገራል፣ ያያል፣ ይሰማል፣ ግን እግሮቹ መራመድ አይችሉም። እና እናቴ መንፈስ ነው ትለኛለች እናቴ። እኔ መንፈስ እንዳልሆነ ጤነኛ እንደሆንኩ ባይኔ እንዳየው እንድታምነኝ ይፈልጋለው፣ እና ምን ላድርግ ነው የሚለው ወንድማችን እናንተ ብትሆኑ ምንድን ነው የምታደርጉት? ቤዝዬ ይህኒ እናት፣ እንዴት ነሽ? ደህና ነሽ ወይ? ጠፍተሻል እኮ። ቤዚቲ ዋትሳፕ ላይ አካውንት የተዘግቶ አዲስ አካውንት ከፍቻለሁ ብለሽ ነበር። ይሄ ነው አዲስ አካውንትሽ ወይንስ እንትን ነው? ይሄ አዲስ አካውንት ነው ወይስ የድሮ ነው? አንድ አይነት ፕሮፋይል ሆነብኝ። ኦኬ፣ አዲስ ነው። አንድ ሺ ምናምን ነው የሚለው። የድሮ አስር ሺ ነበረ። ፎሎ አርገንሽ ነበር እኮ ላይቲቪ ስመለስ። ትፈራለች አባቷ፣ የእንጀራ አባቷን ስለምትፈራ አልተናገረችም እና ምን ያደርግ ይሄ ልጅ አካል ጉዳተኛ ባይሆን መውጣት የሚሯሯጥ ምናምን ልጅ ቢሆን ሜቢ ሞር አቅም ይኖረዋል የሆነ ነገር ማድረግ ይችል ነበር። ይሆናል ግን እናቱ መንፈስ ነው ነው ምትለው አላመነችውም። አለመታመን ደግሞ በጣም ያማል። ሰዎች፣ እናንተ ባይናቸው ያያችሁትን ነገር እኔ እንደዚህ ሲሆን ባይኔ አይቻለሁ እያቸ አይ፣ በህልምሽ ነው አይ፣ መንፈስ ስላለብሽ ነው ስትባሉ በጣም የሚከብድ ነገር ነው። ሊያሳብዱላ ይችላል ይሄ ነገር። እና እናንተ ብትሆኑ ምን ታደርጋላችሁ? ሀሳብ መስጠት ጀምሩ። እኔ ልጀምር። አይ ቤዝዬ እንዴት ነሽ? ቆይ ነይ ስትመጪ ቤዝዬ ጠፋሽ እኮ ቤዝዬ ምን ነው ነው ሆኖ አደረኩሽ አዲሱን እሺ እኔ እኮ በፊት ላይቭ ላይ ምናምን አየሽ ነበር። አሁን ግን በጣም ጠፍተሻል። ተላይ አለሁ አለሁ አለሁ ስድስት መቶ ሰው አለ። ውሃ ቀርታ እስከምትመጣ እንግዲህ እንዳትጎሉ እሺ። እኔ ጋር ድምፅ ስላለ ነው። አመሰግናለሁ ፎሎ የምታደርጉ እኔ እነግርሻለሁ። አንደኛ ምን መሰለሽ፣ እንደ መሰለኝ ታላቁ ናት መሰለኝ ለምንግቲ የሱ አባት። አዎ ታላቁ ከሆነች አስራ ዘጠኝ ሀያ ናት። እና አሁን ሁለት ነገር ነው። እኔ ብሆን ነው በሱ ምክንያት ምንድን ነው የማድርገው። እናቱም ትክክል እንዳትሆን አንዳንዴ፣ ሁለት የሚያስብ ሰው አለ ይባላል በሳይንስ ማየሽ። ስለዚህ ለሆነ እናቱ እህቱም ምታለቅስ ከሆነ የሆነ ነገር እናቷ ወይ ነግራት አልተቀበለቻትም ትሆናለች። እናቷ እሱ ከሄደ ምን እንበላለን ምናምን ታያለሽ። እርድ ማዕድ እርድ ነው ምናምን የሚባል የሚሰራ እንደዛ አጋጥሟት እንዳይሆን እህቱ የምታለቅ ሰው። እኔ ምናረግ ነበር አክስት ካለኝ ወይ ጥሩ ጎረቤት ካለኝ፣ በጎረቤት ይጄ እህቴ እንዲህ እንዲህ እያደረገች እና ጠርቷት አናግሯት፣ ጠርታችሁ አናግሯት እና ወደ ህግ ውሰዷት ካመነችል ነበር እንዲህ ያደረግ ነበር ማለት ነው። ግን እናቱም ትክክል እንዳትሆን ደሞ ሁለተኛ ምስክር ያስፈልገዋል። ብቻው ብቻ ነው እውነት ያለው። ስለዚህ አንድ ሰው ያስፈልገዋል፣ ወይ ጎረቤት፣ ወይ አክስት ምናምን ሴት መሆን አለባት። ወንድ ከሆነ መገዳደላለ ምናምን። ለአንድ ሴት የሚያምናት አማክሮ ከዛ ልጅቷ ተጠይቃ አወ ካለች ወደ ህግ ወስዳለ ማለት ስማሽ ሀ እናመሰግናለን። አንቺ ያልሽው አክስት ጥሩ አክስት ካለችኝ አጎት አንድ ሰው አማክራለው ነው። እንዴት ሄደች? ምንድን ነው? እየተቆራረጥኩ ነው አለው። ጋይስ፣ አረ መልስ ስጡኝ። እየተቆራረጥሽ አይደለም። ምን ታዲያ? እሷን ተገናውርተን ሳንጨርስ ሊሆን ይችላል። እሺ እንግዲህ ሄለን ያለችው አክስቴን አማክርና፣ ምን አደርጋለሁ አማክራ፣ ከዛ አማክሪ፣ አክስቴን እንድትነግራት አደርጋለሁ ለናቴ። ኦኬ እሺ፣ ሌላ ሀሳብ ደግሞ የሰፈች አንድ ቁጥር ነው። ኔትወርኳን ነው የነገራት ማለት ነው። ታውቅም ይሆናል። እናት እኮ አውቃ ይሆናል። እንደ ማቅርብ እርድ ምንድን ነው የሚባለው ይሄ ሰላም ገበታ ምናምን። አንዳንዴ መቀበል የማይፈልግ ሰው አለ። እውነታውን እያወቀ ነገረው ፖሊስ ነግራለሁ ይሄን ነገር ካመንኩኝ ዋት ኢዝ ኔክስት የሚባለው ነገር የሚመጣብኝ ነገር ትዳሬ ማጣት፣ የአካባቢው ሰው ማሽሟጠጥ፣ ምናምን በዛ ላይ ሁለተኛ ትዳሯ ነው ገባሽ። ለምን የመጀመሪያ የሴቱ አባት ትዳር ፈርሶ ከዚ ይሄ ሁለተኛ ትዳር ነው። ሁለተኛ ትዳርም ሲፈርስ ሰው ምን ይለኛል? ምናምን የሚባል ዩ ኖው እኛ ኢትዮጵያኖች ያለብን ጎጂ ባህል በዚህ ነው። ስለዚህ ሁለተኛ ግን ያስፈልገዋል። ለምን መሰለሽ፣ ዙም ብሎ ፖሊስ ቢሄድ እህቱ ባታምንስ? እህቱ እኮ ማመን አለባት። ስለዚህ አክስቱ አንድ ሰው አድርጎ ያሳምናትና እህቱ ፖሊስ ጋር ይሄዳል ማለት ነው። ለእናቱ ግን አያስፈልገውም። ያስፈልገዋል። ቪዲዮ ደግሞ ቪዲዮም አሪፍ ነው። እኔ ግን እንዲህ ይላሉ ማለት ደጅ ከደጅ መጥቶ ቢወስጡት ቪዲዮም ይቀሙትና ያጠፉታል። ከፈለጉ እናትና ልጅ ወይ እናቱ እንደዛ ታደርጋለች ለእናቱ ከማሳመን ለፖሊስ ይሻላል። ለምን እናቶች እየሰማን ነው፣ ማቅርድ ምንድን ነው የሚባለው? ሰላም ገበታ እንበለው። በሰላም ገበታ እንደምንሰማው ተው እንደዛ ትበይ ምናምን እያሉ ስንት ልጆች እናት ነግሬ አትናገር ያለችን ምናምን እያሉ እየወጡ እኮ ነው። ሀቡዬ ከሰማሽ ብዙ ጊዜ። ስለዚህ እኔ የምለው ሌላ ሰው ሶስተኛ ሰው አስገብቶ እውነቱ መሆኑ አውቆ እሁቱን አሳምኖ ፖሊስ ይሂድ ነው። ገብተሽ አብራሪው። ሀሳብሽ ጥሩ ሀሳብ ነው። ሌላ ሀሳብ ያለው አለ? እኔ ግን ሄለን እንዴ ምንድነው የሚነቅላት? ቻውም ሳትል ድርግም ያደርጋታል። አንዲት ልጅ ፍቅር ነው ስምሽ፣ ማሬ፣ ኢንቫይት አድርጌሻለሁ። ሌላ ሀሳብ ያላችሁ እኛ ያላየነው እይታ፣ አንዳንዴ እያንዳንዳችሁን በሀሳብ ስለምንለያይ አንዳንዱ ያላየውን አንዱ ሊያየው ይችላል፣ አንዱ ያላሰበውን አንዱ ሊያስብ ይችላል። ስለዚህ ሌላ የተለየ እይታ ያላችሁ ካላችሁ ሃኒ እኔ ብሆን ቪዲዮ ቀርጬ እናቴ እንድታምነኝ በቪዲዮ አሳይታለሁ፣ ብላለች። ሄለን ደግሞ ቪዲዮም እንዳለ ሆኖ እንደገና ቪዲዮን ስልኩን ቀምተው ሊደልቱበት ምናምን ምናምን ስለሚችል አክስት ወይ አጎት የሆነ ሰው የሰው ምስክር እንዲኖር ለሰው ነግር አለዋለች። እሺ ሌላ የተለየ ሀሳብ ያላችኋላችሁ የስንት ዓመት ልጅ ናት እሷ? 18 ዓመት ነው ብሏል። እንግዲህ እህቱ ታላቁ ስለሆነች ሀያም ሀያ ሁለትም ምንም ትሆን፣ ከእድሜዋ ምንም የለንም። እሷ ፐርሰናሊቲያችሁ ስትሮንግ ካልሆነ ኢትስ ናት አባውት ኤጅ። አንዳንድ ሰው ከልጅነቱ ሚጥሚጣ የሆነ ሰው አለ፣ እልህኛ አትንኩኝ ባይ ለመብቱ ለራሱ የሚታገል አለ። አንዳንድ ደግሞ ትልቅም ሆኖ ምንም ነገር ቢደረግበት ሰጥ የሚል ስስ ፐርሰናሊቲ ያለው ሰው አለ። ለዚህ ነው ልጆቻችሁን ስታሳድጉ ለመብታቸው ታጋይ ለራሳቸው ታጋይ እንዲሆኑ አድርጋችሁ አሳድጉ። ሲነኩ ኖ የሚሉ ማንንም ሳይፈሩ በግልጽ ይሄ ብልግና ሌላ ጉዳይ ነው። ተሳዳቢ ባለጌ ስዳደግ ልጅ ሌላ ጉዳይ ነው። ጠንካራ ልጅ ደግሞ ያልሆነ ነገር ሲደረግበት ኖ የሚል ጫፉ ሲነካ ኖ ዩዶን ሀቭ ራይቱ ታች ሚ የሚል መብት የለሽም የሰውንም መብት የማይነካ የራሱንም መብት የማያስነካ አድርጋችሁ ነው ልጆቻችሁ ማሳደግ ያለባችሁ። ስስ ፐርሰናሊቲ ሆነው ካደጉ ማንም ሲነካቸው፣ ሲመቱ ጸጥ፣ ሲሰደቡ ጸጥ፣ ሲደፈሩ ጸጥ፣ ምንም ሲደረጉ ጸጥ ይላሉ። ስለዚህ ልጆቻችንን ጠንካራ አድርገን ማሳደግ ኃላፊነት አለብን እኛ ወላጆች። መብታቸውና ግዴታቸው እንዲያውቁ የሰው መብት እንዳይነኩ መብታቸውን እንዳያስነኩ አድርገን ነው ማሳደግ ያለብን እንጂ የእድሜ ጉዳይ አይደለም። ጥንካሬ እድሜ ያውስ ነው እሺ፣ ሌላ ሀሳብ የተለየ ሀሳብ የላችሁ ያላችሁ የላችሁ ሀሳብ አለኝ ካላችሁ፣ ኢንቫይት እናደርጋችኋለን። ሀሳብ በዚህ ጉዳይ ሀሳብ መስጠት የሚፈልግ የተለየ ሀሳብ ያለው የተለየ ሀሳብ ያለው የለም? ተጨማሪ ሀሳብ ያለው የለም? ይዘጋ ቶፒኩ ይዘጋ አለኝ። እሺ፣ አንድ አይነት ሀሳብ እንዳትሰጡ፣ የተለየ አዲስ አዲስ ነገር ሲደጋገም ይሰለቻል። ሁሉም አንድ አይነት ሀሳብ አይሰጥም። ሀሳባችሁ አንድ አይነት ከሆነ የተለየ ሀሳብ ከሌላችሁ ላሽ በል ይሰማል። ሰማለው እንደዚህ አትበይውልሽ። አሁን እሱ ቋ እንዴ፣ እናቴ ማሬ፣ ማን ነው ስሟ? ቤተሰብ ስለሆንሽ ነው የመለስኩልሽ። ብዙ ጊዜ ስለምት ቆምቺ ምናምን ፋሚሊ ስለሆንሽ ልንገርሽ አንድ ነገር፣ ሃኒ ነው ስንሽ፣ ቆይ አቡዬ፣ የማይመስል ነገር ሃኒ ቤ ልጁ እዚህ ጋር እየሰማ ነው። አንቺም የማይመስል ስትው፣ እናቱ ኦሬዲ መንፈስ ነው ብለዋለች። ሌላ በሽታ እየጨመርሽበት ነው። አይሻ፣ ይህ ነው ችግራችን። ሰማያዊ ዛፍ የለም ብዬ መከራከራ አለምን አልዞርኩም እኔ አላየውም። ስለዚህ ልጁ ያለው ነገር እውነት ሆኖ ሊሆን ይችላል። ሰዎች ችግራቸውን ሲነግሯችሁ አታቅልሉ። ስምንት ዓመቱ ነው እና እኔ ሳላይ ላይ ቀርቼ ተዘግቶ እዚህ ጋር ደግሞ ጽፎ አንብብላችሁ እሺ። አዎ፣ ቪዲዮ አለኝ፣ ቪዲዮ አለኝ። አዎ፣ ቪዲዮ አለኝ፣ በጣም ብዙ። መጀመሪያ ሲደፍራት ግን አልቀረጽኩትም። አሁን ግን በዚህ ብዙ ጊዜ እያስለቀሳት ባለጌ ነገር ሲያረጋት ቀርጫለሁ ግን እሷም ተላምዳው ዝም ስላለች በውስጤ ብቻ አለቅሳለው። ሀያ አመቷ ነው። እድሜዋ ስንት ነው ስትሉ ስጠይቁ ሰምቶ ይኸው ሀያ አመቷ ነው። ድንገት ካወቀብኝ ህይወቴ አጣለው። እሱ አካል ጉዳተኛ ነው፣ መንቀሳቀስ አይችልም እና ድንገት ካወቀ ህይወቴን አጣለው። ያልኩሻዬ መጀመሪያ ዩ ባለቤት ልጅቷ ናት። በፈቃዷ ይሁን ተገዳ ይሁን ሰዓት ያው አመቻችተው ከሆነ የሚያደርጉት ያንን ነገር ሌላ ምስክር እንዲያይ እንዲያደረግ ልጁ ግን ይሄ ልጅቷ ላይ ነው መሰራት ያለበት በዋነኝነት ምናልባት አንዳንዴ ሳታስቢው ፈልገሽ የምትገቢበት ሁኔታ ይኖራል ለምዳው አራት አመት ማለት እንግዲህ ኦልሞስት እናቷን ባልሼር እያደረገች ነው እኮ ይቺ ልጅ አራት አመት ማለት አስበሻል ወይም ከመደፈር የሚያለፈ ነው እኮ አራት አመት የመጀመሪያ ጊዜ ነው መደፈር በኋላ ላይ ታለቅስ ነበር አሁን ግን ማልቀሱም ትታለች አራት ስለዚህ ልጅቷ ላይ ነው መሰራት። ተላምዳው ዝም ስላለች በውስጤ ብቻዬን አለቅሳለሁ ነው የሚለው። ማን ነው ማናገር? ልጅቷን ከሌላ የውጭ ሰው ጋር ሆኖ የሥነ ልቡና እንትን መስጠት ነው ልጅቷን ማማከር ነው። ከዛ በግልፅ እንድታወጣው ጉዳዩ ማድረግ ነው። ልጅቷ ላይ ነው ያለው ሁሉም ነገር። የልጅዋ ውሳኔ ነው። ልጅቷ ላይ መስለስምንት ዓመት ያለፋት ልጅ ስለሆነች ሀያ ዓመቷ ስለሆነ ሀያ ዓመቷ ነው ብሏል እዚህ ጋ ጽሁፍ ሀያ ዓመቷ ስለሆነ ምንድነው ሲከሰስ ራሱ ፈቃደኛ ሆና ከሆነ ያደረገችው ምንም እንትን የለም አይደል እሷ ፍእሷ ይህንን ጉዳይ ለማጋለጥ ፈቃደኛ እስካልሆነች ድረስ፣ እሷ ለመክሰስ ፈቃደኛ እስካልሆነች ድረስ ሀያ ዓመት የሆናት ልጅ ማንም እሷን ወክሎ አይከስም ማለት እሷን ምትከስም ያው ከአስራ ስምንት ዓመት በላይ ሆነሽም ያለ ፍላጎትሽ ከሆነ መደፈር ነው። ሀምሳ ዓመትም ሆነ ካለ ፍላጎት የሚደረግ ነገር በሙሉ መደፈር ነው። እቺ ልጅ ያ ፍላጎቷ ነው። ባለቤት ሆኖ መክሰስ የሚችለው ሌላ ሰው እሷ ነው እኮ መክሰስ አይችልም። ለምን አስራ ስምንት አለ ዓመት በላይ ስለሆነች ልጅቷን ነው ማናገር። ልጅቷን አናግሮ ልጅቷ ላይ መስራት ነው በቃ። የምሰራውም ነገር ትክክል እንዳልሆነ ህክምና የስነ ልቦና ሐኪም እንደሚያስፈልጋት አድርጎ የተወሰነ ጊዜ ዞር እንድትል ማድረግ ነው። ይሄ እኔ ሀሳብ ነው። ነገ ጠዋት እርግዝና የሚመጣል እኮ። ከዛስ? ወንድሟ ነው ልጅጥንቃቄ ብታደረግ ነው ልጇ ነው ልጁ አራት ዓመት ሙሉ እንዴት እርግዝና አይፈጠረም? ወይም ሜይ ቢ ጥንቃቄ ታደርገ። አቡዬ ይሄ ፕላንድ ነው ማለት ነው። መደፈር አይደለም ይሄ። እየተጠነቀቅሽ ከሆነ ከዛ ሰው ጋር ነገር የምታደርጊው ፕላንድ ነው ይሄ። መደፈርም ወይ መገደድም አይደለም። አካል ጉዳተኛ ወንድማ፣ አሳዘ አራት ዓመት ማለት ያ፣ የተለየ ሀሳብ ያላችኋላ። ጋቢ ጋቢ ሀሳብ አልሰጠችሁ፣ እሺ ጋቢ፣ ሰላሙላችሁ። አብዬ ሀይ፣ እንዴት ነሽ? አለሁልሽ፣ ሰላም ነው፣ አለሁኝ እኔ ትንሽ በዚህ ላይ ሀሳብ ልስጥ ብዬ ነው። እውነት ለመናገር ታሪኩ በጣም ነው የሚያሳዝነው። አሁን እንደዚህ ይሄ ነገር ኦፊሻል ሆነ እንጂ በጣም ብዙ ቤቶች እንደዚህ አይነት ልምምዶች ስፔሻሊ በእኛ ኮሚኒቲ ውስጥ አሉ ማለት ነው። ከባህልም፣ ከሃይማኖትም፣ ከምንም አንፃር ብዙ ጊዜ እንደዚህ አይነት ነገሮች በራሱ በፋሚሊ ሜምበሩ በቤተሰቡ ታፍነው አይወጡም፣ ይደበቃሉ ማለት ነው። ስለዚህ ይሄ ነገር ቤቱ ሙሉ አሁን እኔ እንደማስበው ማለት ነው እና ቤቱ ሙሉ ያ ፋሚሊ። የታመመ ፋሚሊ ነው። ይሄ ፋሚሊ ከልጁ ጀምሮ እስከ ላይ እስከእናትየው ድረስ መታከም መቻል አለባቸው። ምክንያቱም እች ልጅ ይሄ ነገር ሲደረግ ከእድሜዋ ከይሄ አንደሬጅ ብለን ከምንለው ከእድሜዋ በታች ነው። በህግም ደረጃ ያስጠይቀዋል ማለት ነው። ያ አንዱ ህግ የሚጣስበት ነው። ሌላ ደግሞ ትልቁ ከህጉም ባለፈ የስነ ልቦና እርዳታ በጣም ነው ይሄ ፋሚሊ የሚያስፈልገው ማለት ነው። ምክንያቱም እች ልጅ ለምንድን ነው ያልወጣችሁ ብለን ብንል በኛ ቤተሰብ በኛ ማህበረሰብ የለመድናቸው ልምምዶች አሉ ኖርማል የሆኑ ነገሮች እንዴት ይሄ ነገር ይነገራል ያባትሽን ማን ያምንሻል ማን ይቀበልሻል ማን ነው ይሄንን ነገር አንቺን ነው እንጂ ብለው የሚባሉ እች ልጅ ወይ ከጎረቤት ወይ ከባህል ወይ ከሆነ ነገር ስትሰማ የኖረችው ነገር አለ ስለዚህ ለራሷ ራይትም አትቆምም እንደገና ደግሞ ፍራቻም አለባት ውስጧ ማለት ነው ምክንያቱም ማን ይቀበለኛል ማን ይሰማኛል? ምክንያቱም ይሄ ሰው የትልቅ ሰው ነው። የወንድሟ አባት ነው። የእናቷ ባል ነው። በጣም ኮምፕሊኬትድ የሆነ ኬዝ ነው ማለት ነው። ስለዚህ እኔ የምለው ለራሷ ራይት ለራሷ መብት መቆም ያለባት እሷ ናት። ምክንያቱም ሙሉ ሰው ናት፣ አሁን 18 ዓመት አልፏታል። ስለዚህ ለራሷ ስትል ከዛ ቤተሰብ ከዛ ከምትኖርበት ቤት ወጥታ ራሷ ላይ መስራት አለባት። ከዛ በኋላ ምናልባት ይሄ ልጅ ራሱ የሚያየው ልምምድ እናትየው ራሷ ብዙ ጊዜ እናቶች ይሄ ውመን ኢንቱዊሽን አለ ያውቃሉ ግን፣ ምንድን ነው ምን ባላለው፣ እንዴት ሳደርጋለው የሚለው ይሄ የለመርናቸው ጫናዎች አሉና በዛ የተነሳ ነው። አይ ቲንክ ይቺ ልጅ ትልቅ የስነ ልቦና እርዳታ ያስፈልጋታል። ለልጁም ራሱ ያስፈልገዋል፣ እንደገና ደግሞ ለእናትየውም ጭምር ማለት ነው። እሱ ግን አይ ቲንክ በህግም መጠየቅ አለበት። እኔ ኖርማልም አይመስለኝም፣ ምክንያቱም እንደዚህ አይነት ነገር ሲያደርግ ማለት ነው። አብዬ ደግሞ ስላወኩሽ በጣም ነው ደስ ያለኝ። በጣም ነው ኢንስፓየር የምታረጊ የምትሰሪው ነገር ሁሉ። እሺ ተባረኪ። አመሰግናለሁ፣ በጣም እሺ። በጣም እናመሰግናለን። ስለዚህ አንቺ በሱ ቦታ ብትሆኝ መጀመሪያ የምታረጊው እርምጃ? በሱ ቦታ በሆን መጀመሪያ እህቴን ነው ለማሳመን የምሞክረው ምክንያቱም ትልቁ ቁልፍ ያለው እሷ ጋ ነው። እሷ ይህንን ነገር ሮንግ ነው መሆኑን ታውቃለች፣ ግን እርግጠኛ ነኝ ትልቁ ችግር ማን ያምነኛል ማን ይቀበለኛል የሚል ስለሆነ እሷ እንድትቀበል ኖርማል እንዳልሆነ ልክ እንዳልሆነ ትክክል እንዳልሆነ እሷን አሳምናታለሁ እሷ ላይ ሞር እሰራለሁ ማለት ነው ምክንያቱም ቁልፉም መፍትሄውም ያለው እሷ እጅ ስለሆነ አቡዬ በጣም ጥሩ ቁም የለው አለው

ከባድ ነው በጣም። ስለዚህ የመጀመሪያው ስቴፕ አንቺ የምትይው እህቴን አሳምናለው ነው። ሄለንም እንደዛው እህቴን አሳምናለው ነው ያለችው። ሃኒ ፋሽን ቪዲዮ ቀርጻለሁኝ ብላለች። ቪዲዮ ቀርጻለሁ እናቴ እንድታምነኝ ማስረጃ እንዲሆነኝ ብላለች። ሄለን ሌላ ሄለን ሄለን ሰበን ደግሞ ገብታ እችኛዋ ሄላ ናት እህቴ ሄለን ሰበን ደግሞ ገብታ አክስት ወይም ተለቅ ያለ የቤተሰብ ፋምሊ አማክራለው። አንደኛ የሰው ምስክርም እንዲኖረኝ አማክራለው ለእናቴ ከመንገሬ በፊት ወይም እናቴ እንድታምነኝ ምስክር እንዲሆነኝ ሰው ብላለች። ሌላ የተለየ ሀሳብ ያላችሁ ካላችሁ በልጁ ቦታ አብዬ፣ ይቅርታ አንድ ነገር ልጨምር። ላስቆምሽ ፈልጌ አይደለም። እዚህ ቅድምም መጀመሪያ ላይ ሲባል ስለነበረ ይሄ የቪዲዮ ሁኔታ ማለት ነው አንዳንድ ጊዜ እንደዚህ አይነት ነገሮች ማለት ነው ሪከርድ ሲደረጉ ወይም ደግሞ እንደው ይኖ ለማሳመን ወይም ደግሞ የሆነ ነገር ብለን ሪከርድ የምናደርጋቸው ነገሮች በጣም አደገኞች ናቸው። ሌላ ሰው እጅ ላይ ቢገቡ እንደገና ደግሞ ለራሷ ለልጅቷ ደግማ ስታየው፣ ይሄ ትሪገሪንግ ፖይንት የምንላቸው ነገሮች አሉ። ነገርየውን ድርጊቱ ከተፈጸመ በኋላ እንደገና ድርጊቱ የሚቀሰቅስ ስነልቦናዋ ላይ ሌላ እንደገና ሌላ ጫና የሚያመጣ ማለት ነው ነው እና ቪዲዮ አይ ቲንክ ትንሽ ቢቀር ጥሩ ነው። ያ አንዳንድ ጊዜ ይሄ የኮርት ሲስተሙ ለኤቪደንስ ለምኑ ይህ ነው በቂ ማስረጃ ብሎ የሚጠይቀው ነገር አለ ማለት ነው፣ ግን ደ ሞስት ኢምፖርታንት ቲንግ በጣም ደጋግሜ መናገር የምፈልገው ልጅቷ ናት ብዙ ቁልፍቿ ላይ ያለው ማለት ነው። ምክንያቱም ኢቭን ልጁ ወደ ህግ ብሄድ ልጅቷ አላደረገብኝም ብላ ካለች ህጉም ነፃ ነው የሚያወጣው ማለት ነው። ልጅቷ ናት ራሷን። ምክንያቱም ሙሉ ሰው ናት። ቤተኛውም የኖላኬ አንዳንድ ህጎች አሉ። አስራ ስምንት ዓመት ልጅ ከሞላው በኋላ ሙሉ ሰው ነው። ምክንያቱም በራሱ የፈለገውን ፍቃድ መወሰን ይችላል፣ በራሱ ማድረግ ይችላል ማለት ነው። ስለዚህ እቺ ልጅ አሁን በህግም ሙሉ ሰው ናት፣ በቂ ናት ማለት ነው። ስለዚህ ለራሷ መቆም አለባት፣ ሺያስቱ ለራሷ ለፊውቸሯ፣ እርግዝና ሊመጣ ይችላል። እኔ ራሴ በጣም እየገረመኝ ነበረ። ላይክ እንግዲህ አራት ዓመት ከሆነ እንዴት ነው እርግዝና ያልተፈጠረው በዚህ ታይም ውስጥ ብዙ በሽታዎች ሊኖሩ ይችላሉ ብዙ ብዙ ነገር እና ስለዚህ አይ ቲንክ እራሷ ናት ይህንን ነገር ለራሷ መፍትሄ መስጠት ያለባት ብዬ ነው የምለው አብዬ ተንክ ዩር ወልካም አንዴ አንቺን አይዲያ ነው ስትል ነበር ትራሳ እንዲያስገቢና ስትል ነበር እስኪ ምን እንደሆነ እሺ ተቃራኒ ሀሳብ አለሽ ትራስ ምን መሰለሽ ይቅርታ ቮይስ ልኬልሻለሁ፣ ግን ልጅቷን ሰውዬው ቤተሰቡ አንዳንዴ ስናድ አእምሯችን ላይ አራት ዓመት ከተደፈረች አእምሯ ላይ የፍርሃት ስሜት አለ። አራት ዓመት ሙሉ ነበር አይደል ያልሽው ባልሳሳት የአእምሯ ላይ አስራ ስድስት ዓመቷ ድረስ እስካሁን ድረስ ሀ ነው እስካሁን ድረስ እያደርግባታል የእንጀራ አባቷ አእምሯ ላይ የፍርሃት ስሜት አለ። ይህን ሰው መጀመሪያ ቀን ሲደፍራት ምን ምን ብሎ ይሆናል ብዬ አስባለው። መሰለች መሰለኝ እገልልሻለሁ፣ ቤተሰቦችን፣ እናትሽን እገላታለሁ፣ አባትሽም ሚን ወንድምሽም እገልልሻለሁ ብሎ ጀምሮት ከሆነ እንዲህ ለመውጣት ወይ ለመናገር በጣም ነው የሚከብዳ። ምክንያቱም በጣም ነው የምትፈራው እች ለመናገር ለመውጣት። ኋላ ወንድሟ ብዙ ነገር ቢሞክር ላይሳካለት ይችላል። አሁን ቪዲዮ ቀርቶ እሷ ትንሽ ታሳምናለች እንጂ ላይሰካ ይችላል። ይህን የሚያሳምን ሰው የሆነ ኤቪደንስ፣ አሁን አንቺ አይተሽ ለምታውቂው የህግ ባለሙያ ወይ ደግሞ የሴቶች ተጠባቂ መብት ተጠባቂ በዳይሬክት ማነጋገር ነው የሚሻለው። ከዛ በኋላ ለእሷ ወስደው ትሪት ተደርጋ በስነ ስርዓት የአእምሮ አእምሮዋ ታስተካክል ተደርጋ ከዛ በኋላ ነው መናገር የምትጀምረው።

ኦልሬዲ አራት ዓመት ሙሉ ብሬን ዎሽ ሆናለች። እሱ እንደፈለገ እንደ አሻንጉሊት እየተጠቀመ ነው የሚሄደው። እምባዋን ወደ ጆሮዋ ነው የሚገባ ያለው። ገባሽ? እምባዋ ወደ ጆሮዋ ነው የሚገባው። እና እች ልጅ መደረግ ያለባት አድሬሷን ተገኝቶ የሴቶች መብት ተጣባቂ ተወስዳ፣ በኃይል ዋላ ተወስዳ እዛ ቤት ተቀምጣ ከትንሽ የአእምሮ እድገት በኋላ ነው መናገር የምችለው እንጂ ከሱ በፊት የተደረገ ቢደረግ ምንም ለውጥ ሊመጣ አይችልም። ዋላ ሰውየውን ቢታሰር ችል የአእምሮ ጤንነት አታገኝም። አትናገርንም። ምክንያቱም ኦሬዲ ጆሮ አይሰማም። አይሰማ እንደኔ ማለት ነው። እና ይሄን ይቀድማል። አሁን እኔ በሆን ልጁ ለአንድ ለእኔ ሊያምንኝ የሚችል ሰው ተናግሬ፣ ያሀ ሰው ደግሞ ሊያሳምንልኝ የሚችል ለትልቅ ሰው ቤተሰብ ምናምን ታያቸው። አሁን ቤተሰብ የሚያስበው እዚህ የስለጠናገር እንኳን ቤተሰብ የሚያስበው ስለ ስሙ ነው፣ ስለ መብቱ ነው። የኛ ሰው የኛ ኮሚኒቲ በጣም ስቱፒት ነው። ይቅርታ አድርጊ። የሚያስበው ስለ ስም ነው። በቃ ስሜ እንዳይገቡ ቤተሰቦች ምን ይሉኛል፣ ዘራችን ላይ እንዳይገባ ምናምን ነው የሚሉት። ከዘመድ ወጣ ብሎ ወደ ጓደኛ፣ አሁን ለአንቺ ነግሮሻል፣ አንቺ ደግሞ ለምታውቂው ሰው አስተላለፊ፣ የሆነ የህግ ባለሙያ ወይ ደግሞ አማካሪ፣ የሴቶች አማካሪ በዛ መንገድ ብሄድ ነው እንጂ ወደ ዘመድም ከሄደ የባሰ አሁን በቅርቡ ጊዜ እኮ ሰምተሻል። አንድ ልጅ እኮ ተገድላለች እናቷ በገዛ እናቷ ናት እኮ የገደለች አሁ እና አሁን እንዴት ነው ይህን ነገር አሁን በጣም እዚያ ሀገር ማፕን አድርገዋል። አዩ አም ሶሪ አሁን እዚ ሀገር ማፕን አድርገዋል። ልኬ ቻለ ስ ሜሴጅ እና በቃ ፕሊስ፣ በተቻለ አቅም የሚያቅ ሰው አግኝቶ መጀመሪያ ያለሱ አይምሮዋን ማቀዝቀዝ አለበት ከዛ በኋላ ነው። እንደዚህ አሁን አንቺ በእሱ ቦታ ብትሆኚ የምታደርጊውን ንገሪኝ። መጀመሪያ እስኪ አንደኛውን ጥሩ መንገድ መጥቻለሁ ወደ አንቺ መጥቻለሁኝ። አንቺ ተጽዕኖ ፈጣሪ ነሽ። እንደ ተጽዕኖ ፈጣሪ እኔ ሰው ፈልጊልኝ ሀቢባ። ለእኔ አንድ ሰው እንዲያናግረኝ ዘመድ ከፋሚሊ ሜምበር ያልሆነ ከፋሚሊ ውስጥ ያልሆነ ማለት ነው የሴቶች ተጠባቂ አሁን የምታውቂያት ካለሽ እንድታገኝ ለእኔ እና አግኝታኝ ያለውን ነገር እንዳስረዳ ያለውን ነገር አስረድቻት ከዛ በኋላ ልጅቷ በያቺ የሴቶች ተጠባቂ ወስዳ እሷን ማነጋገር ከማናገሯ በፊት ደግሞ ለእሷ ተራፒ ማድረግ መጀመሪያ አእምሯን እንዲድል ጠንካራ መሆኗ ስሜቷ መናገር እንደምትችል እች ልጅ መውጣት እንደምትችል ከዛ ቤት ኦሬዲ አስራ ስምንት እድሜ ሞርቷታል ሰርታ ራሷን መቀየር ቤተሰቦቿ ሴቭ ማድረግ እንደምትችል ማሳመን መጀመሪያ ከዛ በኋላ ነው ምን ስሙ የሚቀጥለው። ከዛ በኋላ ደግሞ ያጋጠማትን ነገር በሕክምና በአንዳንድ ነገሮችም ትገኛል፣ ይገኛል ማለት ነው። ከሚገርምሽ እንደዚህ በሲደፈሩ ቆይቶ ሴቶች የማህፀን ካንሰር እንደሚያጋጥማቸው ታውቂያለሽ? ስሜት ያለ ፍላጎት አንድ ወንድ በተደጋጋሚ ሲደፍራት ከቆየ የሽንት ቧንቧ ኢንፌክሽን ታደርግ እና ከዛ በኋላ ካንሰር ሊያጋጥማት ይችላል። ብዙ ነገር ሊያጋጥማት ይችላል። እች ልጅ በአእምሯ ብቻ አይደለም፣ በጤናዋ ህይወቷም ልታጣ ትችላለች። ሰው ሳይደርስባት ሳይደርስላት እና እንደ እኔ አሁን እኔ የምሆን ሀቢባ መንገድ አሳይኝ ነው ምልሽ ለልጁ አሁን አይነው የአካል ጎደሎ ነው። የአካል ጎደሎ ማለት የአእምሮ ጎደሎ አይደለም። በጣም ስማርት ነው። እንዲያ አድርጎ ለእህቱ ለቤተሰቦቹ መጨነቁ በጣም ጀግና ነው። ይሄ አንድ እኔ መሄድ መራመድ እየቻልኩኝ እንኳን ቤተሰቦችን ሴቭ ማድረግ አልቻልኩ። ይሄ ግን አልጋ ላይ ሆኖ ነው ቤተሰቦቹን ሴቭ የሚያደርግ ያለው እና አሳይኝ መንገድ ታቢባ ወዴት ሊሄድ ብሎሻል? አንቺ አሁን ማድረግ ያለብሽ ወይ ደግሞ እኛ ያለን ማድረግ ያለብን ለዚህ ልጅ መንገድ ማሳየት ነው ያለብን ነው ምለው። ልጅቷ ከዛ ቤት ወጣ ትሪት የምታገኝበት ራሃቢቴት ላይ ብትገባ እኔ ደስ ይለኛል። በሴቶች መብት ተጎን ሄደሽ ማለት ነው። እና በጣም ይቅርታ የሚጨምሩበት እናንተ በጣም ጥሩ ሀሳብ ነው ያልሽው። ምክንያቱም እኔ ይህንን ሰምቼ ምክሩን ብቻ ሰጥቼ ዝም ብዬ ማለፍ አልችልም። አንድ አካል ጉዳተኛ ወንድማችን መንቀሳቀስ የማይችል የቤተሰቦቹን ችግር ምን ላድርግ፣ እርዱኝ፣ ሕይወቴ አደጋ ላይ ነው፣ በዛ ላይ ጽፎልኛል። ድንገት ካወቀብኝ ሕይወቴ ይቆረጣል፣ ነው ይቆረጣል ግዛክት ልኝ ያለው እና ስለዚህ እርዳታ ማግኘት አለበት ልጁ። ገባ ለሙያ እርዳታ ይስለን በሆነ ሐኪም የህግ ከለላ እና ምን ማግኘት አለበት። እሺ ሌላ የተለየ ሀሳብ ያላችሁ አላችሁ? ጉዳዩ ከመዘጋቱ በፊት ሌላ ተጨማሪ ሀሳብ ያለው ካለ ይንገረኝ። እዚህ ጋር ዩዘርኔም ብቻ ነው እኔ ለቅልቦች እነግረዋለሁ። ምን ማድረግ እንዳለብን ከህግ አንጻር የት መሄድ እንዳለብን ይነግረናል። እሺ፣ ሌላ የተለየ ሀሳብ ያለው አለ? ይሄ ጉዳይ ከመዘጋቱ በፊት